ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 10 2018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብሃ በተቀዳሚ ሙፍቲ ሀጂ ኡመር ኤድሬስ ህልፈተ ህይወት የተሰማውን ሀዘን ገልጿል። የቅብር ስነ ስርአቱን በሚመለከት ዝርዝር መረጃ ወጥቷል። ከአዲስ አበባ በቅርብ ርቀትና በጎንደር ቀጠና ውጊያ ሲካሄድ፣ በምስራቅ አማራ ቀጠና ደግሞ ተደብቀው ሲሸሹ የነበሩ የአገዛዙ ባለስልጣናት በፋኖ ተይዘዋል። ያው ደ ግንባር መረጃዎችን ይዘናል። እኔ የኦሮሞ ዋርካ ነኝ ያሉት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 አፋብሃ በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህልፈተ ህይወት የተሰማውን ሐዘን ገለጸ። የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከዚህ ዓለም በሞት መለየታቸው ትናንት ማምሻውን ተሰምተዋል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው በትናንትና ሁለት ከዚህ ዓለም በሞት ተለይተዋል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት ዛሬ ሰኞ አስር ላይ የሚፈጸም ሲሆን የሰላትም ጀናዛውም ዙሁር ላይ ለረጅም አመታት ያስተማሩበት ፒያሳ በሚገኘው የኑር ወይም በኒ መስጂድ የሚከናወን ይሆናል። ከቀኑ ስድስት ሰዓት ፒያሳ በሚገኘው ኑር መስጂድ ሶላተል ጀናዝ ይሰገዳል የተባለ ሲሆን ከቀኑ ስምንት ሰዓት ጀምሮ በሚሊኒየም አዳራሽ ከፍተኛ የመንግስት ኃላፊዎች በተገኙበት የሽኝት ፕሮግራም ይከናወናል። ከቀኑ አስር ሰዓት ስርዓተ ቀብራቸው እንደሚፈጸም ተገልጿል። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስን ረፍት አስመልክቶ አፋብሃ መግለጫ ሰጥቷል። በመግለጫው በእምነታቸው የከበሩት በአባትነታቸው ብዙዎችን ያፈሩት በእውቀታቸው ብዙ የቸ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 የሀገራችን ዋርካና የሁሉም አባት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በሙስሊሙም በክርስቲያኑም ኢትዮጵያዊ ሁሉ በክብርና በሞገስ ሲታወሱ የሚኖሩ ደግ አባት ናቸው ብሏል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ከእምነት አባትነታቸው ከነበራቸው በረከት ባሻገር በሀገር ወዳድነታቸውና በሮሮ አባታዊ ግብራቸው የአማራን ሕዝብ የሞራል ልዕልና ያሳዩ በመሆናቸው ትውልዱ ሲዘክራቸው እንደሚኖር መግለጫው አንስቷል። የአማራ ፋኖ ብሔራዊ ኃይል ለመላው የኢትዮጵያ ሕዝብና ለቤተሰቦቻቸው ያላቸው መጽናናትን ተመኝቶ በዜና እረፍታቸው የተሰማውን ሀዘን ገልጸዋል። በተቀዳሚ ሙፍቲ ሀጂ ዜና እረፍት ተወዳጁ ድምፃዊ ቴዎድሮስ ካሳውን ቴዲ አፍሮን ጨምሮ በርካታ ኢትዮጵያውያን ሀዘናቸውን እየገለጹ ይገኛሉ። ሮሃም በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የተሰማትን ሀዘን እየገለጸች ለቤተሰቦቻቸውና ለመላው ኢትዮጵያውያን መጽናናትን ትመኛለች። ከአዲስ አበባ በቅርብ ርቀትና በጎንደር ቀጠና ውጊያ ሲካሄድ በምስራቅ አማራ ቀጠና ደግሞ ተደብቀው ሲሸሹ የነበሩ የአገዛዙ ባለስልጣናት በፋኖ ተይዘዋል። አፋ ባሃ፣ ደቡብ አማራ ቀጠና አሳምነው እዝ፣ ኃይለማርያም ማሞ ክፍለ ጦር ሬጅመንት አንድ ሬጅመንት ሁለት ሬጅመንት አራት ና የክፍለ ጦሩ ቃኝና መሀንዲስ በጥምረት በአዲስ አበባ በቅርብ ርቀት ላይ በኮቱ ታዳጊ ከተማ በመግባት ከበባ በማድረግ የብልጽግና አሽከሮች ላይ ድንቅ ኦፕሬሽን አካሂደዋል። በዚህም የአገዛዙን ሰራዊት ምሽግ ላይ የቦምብ ፍንዳ ግንባታ ና በተኩስ ያናወጠ ሲሆን በዚህም ከከበባ የተረፉት ከተማውን ለቀው በመሸሽ ወደ ሸኖ እና ጫጫ ከተማ ጥለው ፈርጥጠዋል። ፋኖም ከተማውን ለስምንት ሰዓታት ተቆጣጥረዋል። በቀጣይ ቀንም የኃይለማርያም ማሞ አናብስቶች ይህንን ድንቅ ኦፕሬሽን አቅደውና አስበው የክፍለ ጦሩ ቤዛ ሬጅመንት፣ ዳኛቸው ሬጅመንት፣ ሰላም ሰው ሬጅመንት፣ ቦጋለ ሬጅመንት እና የኃይለማርያም ማሞ ክፍለ ጦር ቃኝና መሀንዲስ በቅንጅት ከረማሽ ንዑስ ወረዳ አዲስ አበባ አፍንጫ ስር 60 ኪሎ ሜትር የሚየ ሚኒሊክ የጦር ግምጃ ቤት ላይ ኑ ጁላንት ሰራዊት መሽጎ ከነበረበት ካምፕ በመግባት ሰራዊቱን ቀለበት ውስጥ በማስገባት የወቀጠውና ያረገፈው ሲሆን በአገዛዙ በኩል ሁለት አምቡላንስ ሙትና ቁስለኛ አሸክሞ አሸሽቷል። ያልጠበቀው ዱብዳ የገጠመው የአብይ ሰራዊት ከሸኖ ጫጫና አለልቱ ከተማ ተጨማሪ ኃይል በማስገባት ለመከላከል ሞክረዋል። በቀጣይም የኃይለ ማርያም ማሞ ክፍለ ጦር ድሉን የሚያስቀጥል መሆኑን የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ዘመቻ መምሪያ ኃላፊ አስታውቀዋል። በሌላ በኩል በምስራቅ አማራ ቀጠና አርሶ አደር እና ወደ ህክምና የሚሄድ ህመምተኛ መስለው ሲሸሹ የነበሩ ሶስት የብልጽግና ካድሬዎች በቁጥጥር ስር መዋላቸው ተሰምተዋል። የአፋ ብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሰራዊት የኬላ ላይ ፍተሻ በማድረግ ላይ ሳለ ተፈላጊ የሆኑ ሶስት የብልጽግና ካድሬዎችን በቁጥጥር ስር መዋሉ ተነግሯል። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑት ካድሬዎቹ አርሶ አደርና ወደ ህክምና የሚሄድ ህመምተኛ መስለው ሲሸሹ ነው በቁጥጥር ስር የዋሉት ተብሏል። ይበእንዲህ እንዳለ በደቡብ ጎንደር ቀጠና ና መቅደል አምባ ብርጌድ የአገዛዙ ሰራዊትን ጋሳይን ከተማ ላይ ማይንት ቀበሌ ላይ ባደረገው መደበኛ ውጊያ ደምስሷል። መቅደል አምባ ብርጌድ አገዛዙ ይዞት የነበረውን ጋሳይን ከተማ ተቆጣጥሯል። ቁጥሩ ያልታወቀ የአገዛዙ ሰራዊት ተደምስሷል። የአገዛዙ ቁጥረኛ ሲጠቀምበት የነበረው የዲሽቃ ኦሳ እግር ከጥቅም ውጭ ተደርገዋል። በዚህም አንድ አቤት ብርጌድ አካል የሆነችው አንዷ ሻለቃ በዜሮ 5 ቁጥር እና በዝጓራ በኩል አጋዥ የጠላት ኃይል እንዳይገባ አድርጋለች። ሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ከደራ ተነስቶ ወደ እስቴ የመካነ የሱስ ከተማ በማምራት ላይ የነበረውን የ3ኛ ኮር አካል የሆነው 77 ሰባተኛ ክፍለ ጦርን እስከ ገላውዲዮስ ከተማ ዙሪያ ገቦ ከንጋት 11 ሰዓት ጀምሮ ገጥሞ ትሏል። ከገላውዲዮስ እስከ ወባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራ፣ ገላውዲዮስ ከተማ ቴሌ ፈትሎ ስላም መቃብርና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን ሲፈጽም ውለዋል። በዚህ ውጊያም የክፍለ ጦሩ ኦርዲናንስ ተደምስሷል። ሙሉ የክፍለ ጦሩ መረጃም በፋኖጅ ገብቷል። ብዛት ያለው የጭራቁ አብይ አህመድ መከላከያ ተደምስሷል። አንዷ ሬጅመንት የሰው ኃይል ተደምስሷል። የሬጅመንቷ ሙሉ የሰው ኃይል መረጃ በፋኖ እጅ ገብቷል። ፋኖ በትናንትናው ዕለት የመካነ ኢየሱስ ከተማን መቆጣጠሩን መዘገባችን ይታወሳል። እኔ የኦሮሞ ዋርካ ነኝ ያሉት አቶ ሽመልስ አብዲሳ አምሳ ፐርሰንቱን የኦሮሚያን መሬት ልንነጠቅ እንችላለን ማለታቸው ተሰማ። በአማራ ጥላቻቸው የሚታወቁት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ባሳለፍነው ሳምንት የክልሉን ወቅታዊ የሰላምና ጸጥታ ጉዳዮች በሚመለከት ስብሰባ በተደረገበት ወቅት ለጉባኤው ተሳታፊዎች እኔ የኦሮሞ ዋርካ ነኝ ማለታቸው ተሰምተዋል። በማሳደድ በመግደል እና በማፈናቀል የሚታወቁት አቶ ሽመልስ ይህንን ያሉት ከኦሮሞ ብልጽግና ፓርቲና የክልሉ መንግስት የተለያዩ ከተለያዩ አመራሮች ጋር የኦሮሚያ ክልልን ወቅታዊ ሁኔታ ለመገምገም በተካሄደ ስብሰባ ላይ መሆኑን ከምንጮቼ ሰምቻለሁ ሲል ዞብል ፖስት ዘግቧል። አቶ ሽመልስ የኦሮሞ ዋርካነታቸውን የገለጹት በእርሶ የስልጣን ዘመን የኦሮሞ የፖለቲካ ልሂቃን ከፍተኛ መከፋፈል ውስጥ ገብተዋል፣ የህዝባችንም አንድነት አደጋ ላይ ወድቋል የሚል አስተያየት ከተሰብሳቢዎቹ መሰጠቱን ተከትሎ ነው ተብሏል። ሽመልስ አብዲሳ በስብሰባው ላይ በኦሮሞ ታሪክ እኔ የምመራውን መንግስት ያህል የኦሮሞን ጠላቶች ያንኮታኮተ ለኦሮሞ ወጣት የስራ እድል የፈጠረ የኦሮሞን ባህል ያሳ ታደገና ኦሮሚያን በብልጽግና ጎዳና ያስቀመጠ ማንም የለም ሲሉ ተደምጠዋል። የክልሉን አጠቃላይ ሰላምና ጸጥታ ጉዳይ አስመልክቶ ጥያቄና ትችት የተነሳባቸው አቶ ሽመልስ አብዲሳ ከላይኛው እስከ ታችኛው ያለው የክልላችን አመራር ከኔጎን ካልቆመ ኦሮሞ በጠላቶቻችን እጅ መልሶ ይወድቃል፣ ከዚህ ቀደም ከደረሰብን የከፋ በደል ይደርስብናል ማለታቸውም ተሰምተዋል። በስብሰባው ላይ ለተነሱት ሀሳቦች ሰፊ ማብራሪያ የሰጡት አቶ ሽመልስ አብዲሳ ከሶማሌ፣ ሲዳማ እና አማራ ክልሎች ጋር ያሉብንን የግዛት ጥያቄ ጥያቄዎች ተራ በተራ እየፈተናቸው የማንሄድ ከሆነ 50 ፐርሰንቱን የኦሮሞ መሬት ልንነጠቅ እንችላለን የሚል ማስጠንቀቂያ ያዘል ሀሳብም ሰንዝረዋል ተብለዋል። የሶማሌ ክልል ባሳለፍነው ክረምት የኦሮሚያ ክልል የእኔ የሚላቸውን 14 ወረዳዎችን መጠቅለሉና ይህንንም በክልሉ ምክር ቤት ማሳወጁ ይታወቃል። ርዕሰ መስተዳደሩ አያይዘውም የኦሮሞ ነጻነት ሰራዊትን በድርድርና በእርቅ በቁጥጥር ቀንሰነዋል፣ ለጊዜውም ቢሆን ከኛ ጋር አንሰራም ያሉትን ቀስ በቀስ ወደኛ እናመጣቸዋለን። ኦሮሞ ያገኘውን እድል በውል ያልተረዱት የራሳችን ል ይህ ቃንም ነገ ከነገ ወዲያ ሲገባቸው ከእኛ ጋር መስራታቸው አይቀርም ማለታቸውን ዘገባው አመልክቷል። ጦርነቱን በሚያስቀር የሰላም ንግግር ላይ ለመሳተፍ ዝግጁ ነን ሲሉ አልቡርሃን ተናገሩ። የሱዳን ወታደራዊ መሪ የሆኑት ሌተናል ጀኔራል አብዱልፈታህ አልቡርሃን እየተካሄደ ያለውን ጦርነት ሊያስቆም በሚችል የሰላም ውይይት ውስጥ ለመግባት ፈቃደኛ መሆናቸውን አስታውቀዋል። ውይይቱ የሀገራቸውን አንድነትና ክብር የሚጠብቅና ሰላምና መረጋጋትን የሚያሰፍን መሆኑን መሆን እንደሚገባው ማሳስበዋል። ሌተናል ጀኔራል አልቡርሃን ትናንት ቅዳሜ በሰሜናዊ ሱዳን ወደሚገኘው አጥባራ ተጉዘው የሻለቃ ሙዘሚል አብዱላ ቤት ቤተሰቦች ላይ ለቅሶ የደረሱ ሲሆን በዚያውም ለከተማው ህዝብ ንግግር አድርገዋል። ሻለቃው በቅርቡ አልፋሽር በተደረገ ጦርነት የተገደሉ መሆናቸው ይታወቃል። አልቡርሃን በንግግራቸው እውነተኛ የሰላም ንግግር ካለ የጦር ኃይላቸው ለመሳተፍ ዝግጁ መሆኑን ገልጸው በአሁኑ ወቅት ግን የሚካሄድ ምንም አይነት ድርድር እንደሌለ አስታውቀዋል። የአራትዮሹ ማለትም የአሜሪካ፣ ሳውዲ አረቢያ፣ ግብጽና ዩናይትድ አረብ ኤምሬትስ የድርድር ጥምረት ሆነ በሌላ አካል የሚደረግ ድርድር በአሁኑ ወቅት እንዳልተጀመረ የጠቀሱት ጄኔራሉ ጨምረውም በድርድር ወይም ሰላም ሰላምን በማምጣት ስም በመንግስት ላይ የሚደረግን ጫና አንቀበልም ብለዋል። የሰላም ንግግር እስከሚጀመር ድረስ በጦርነቱ እንደሚቀጥሉበት አስታውቀውም ጠላትን የገባበት ገብተው እንደሚዋጉት አስረድተዋል። የጦር ኃይላቸው በተወሰኑ ጎሳዎች ወይም ክልሎች ላይ ያነጣጠረ ዘመቻ እያደረገ ነው የሚባለውንም አስተባብለዋል። አልቡርሃን ይህንን ንግግር ያደረጉት የአራትዮሹ ድርድር በኒውዮርክ እንደሚካሄድ እቅድ በተያዘበት በዚህ ወቅት መሆኑን አልማዲን ጋዜጣ ዛሬ ካቀረበው ዘገባ ተመልክተናል። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታወቀች። የእስራኤል ጦር እሁድ ዕለት ሐማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙን ተግባራዊ ማድረግ ዳግም እንደሚጀምር አስታውቋል። በደቡባዊ ጋዛ የአየር ድብደባው የተካሄደው በራፋ ወደሚገኙ ወታደሮቹ አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው ሁለት ወታደሮችን ገድለዋል ካለ በኋላ ነው። ሐማስ ግን በእስራኤል ቁጥጥር ስር ባሉ አካባቢዎች ስለተፈጠረው ግጭት ምንም እውቀት እንደሌለው አስታውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን ያስታወቀች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በጥቃቱ አርባ አራት ሰዎች ተገድለዋል ብለዋል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቀው እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥቃቶች የተኩስ አቁሙን ሙሉ በሙሉ ወደ መፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙን ዳግም ማክበር መጀመሩን ያስታወቀ ሲሆን ስምምነቱን ብር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥ አስታውቋል። መግለጫው ቀደም ሲል ጦሩ ወደ ጋዛ የሚገቡ እርዳታዎችን ለማስቆም ያወጣው መግለጫ ተቀልብሶ ስለመሆኑ በቀጥታ የገለጸው ነገር የለም። ከአስር ቀን በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት መጀመሪያው ምዕራፍ ጦርነቱን ወዲያውኑ ማስቆም ችሎ ነበር። ከዚህ በተጨማሪ የእስራኤል ወታደሮች በከፊል ወደ ሰሜን ምስራቅና ደቡብ ጋዛ ቢጫ መስመር ሲሉ ወደ ከለሉት አካባቢ ይወጡ ሲሆን ወደ ጋዛ በሚገባው ሰብአዊ እርዳታ መጠን ላይም መጨመር ታይቶ ነበር ተገኝተዋል። ሀማስ በህይወት ያሉ ታጋቾችን በሙሉ እንዲሁም ከሟቾቹ ውስጥ የአስራ ሁለቱን አስክሬን ለእስራኤል አስረክበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና መሰግናለን። ሰላም